የማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ወጣቶች ክንፍ ጽህፈት ቤት ኃላፊ ወጣት አብዱ ድንቁ በጉብኝቱ ወቅት እንደገለጹት ከክልሉ ባህል ቱሪዝም በጋራ በመሆን በማህበራዊ ሚዲያ በጎ ተጽዕኖ የሚፈጥሩ ወጣቶች የቱሪስት መስህቦች ለማስተዋወቅና ገዢ ትርክትን ለማስረጽ በሁሉም ዞኖችና ልዩ ወረዳዎች ለስድስት ቀናት የቱሪስት መስህቦች ጉብኝት እየተካሄደ ይገኛል። ገዢ ትርክትን በማስረጽና ማህበራዊ ሚዲያን ለበጎ ዓላማ በመዋል እንዲሁም በክልሉ ያሉ የቱሪስት መዳረሻዎችን በማስተዋወቅ ክልሉን ለዓለም ለማስተዋወቅ ያለመ መሆኑን ጨምሮ ገልጿል። በርካታ ሊያግባቡን የሚችሉ ጉዳዮች እያሉ ጥቃቅን ኤመንት የሆኑ ጉዳዮች ደግሞ ለሚመለከተው አካል በማድረስ አጠቃላይ በማዕከላዊ ኢትዮጵያ ክልል ያሉ የቱሪስት መስህቦች ደግሞ ለዓለም ለሀገራችን ጭምር በመሸጥ የኢኮኖሚ ተጠቃሚነት ክልላችን ለማድረግ ታስቦ የተወጣ ነው። ወጣቶቹ በክልሉ ካሉ ዞኖችና ልዩ ወረዳዎች የተውጣጡ መሆናቸውና ጉብኝቱ የእርስ በርስ ትስስራቸውን በማጠናከር የህብረተሰቡን ባህል ለማስተዋወቅ እንደሚረዳቸው አስታውቀዋል። ወጣቱ ከወጣት ጋር ዛሬ ያያቸው ከሁሉም ክልሎች፣ ከዞኖችና ልዩ ወረዳዎች የተወጣጡ ከየመዋቅሩ ያመጣናቸው ወጣቶች ናቸው። ግን አሁን አንድ ቤተሰብ ሆነናል። በሁለት ቀን ውስጥ ነ ትላንት ና የነበር ነው። ዛሬ ጉራጌ ዞን ገብተናል። ቀቤና ልዩ ወረዳ ገብተናል። ይቀጥላል ማለት ነው። እሱ ብቻ አይደለም። ማህበረሰባቸው ጋር ጭምር ሄደው ማህበረሰቡ ጋር ግንኙነት ይፈጥራሉዋል። ጀፎረ ጉራጌ አባቶች ዘመናዊ ምህንድስና ባልነበረበት በጥበብ ያቆዩት በመሆኑ ወጣቱም የአባቶቹን ፈለግ በመከተል ማስቀጠል እንደሚኖርበትና የገጠር ኮሪደር በክልሉ በሁሉም አካባቢዎች ሊተገበር ይገባል ነው ያሉት። ወጥ በሆነ መንገድ ወጣ ገባ ሳይኖረው ዲዛይን አድርገው አጥረው ያስቀመጡበት መንገድ ሁሌም በቃ በጣም ይገርመኛል እኔ ማለት ነው። ምክንያቱም ስፋቱ ተመሳሳይ ነው ከላይ እስከታች ያየ ናቸው ከመቶ ሀምሳ እስከ ሁለት መቶ ሜትር የሚደርስ ርዝመት ያለው ነው። አጥራቸው በጣም በሚገርም ሁኔታ ደግሞ ሀገር በቀል ነው። በሀገር በቀል እንጨት የተሰራ ነው። በቆርቆር አይደለም። ይኸው እንደምናየው አጥሩ በእንጨት የተሰራ ዲዛይኑ በጣም በአማረ መልኩ ዲዛይኑ ጠብቀው አስቀምጠውታል። አሁን ቀጣይ እኛ ወጣቶች እንዴት አድርገን ነው ከዚህ በአንድ ደረጃ ከፍ አድርገን በተመሳሳይ ደረጃ እንዲደርስ ማድረግ የምንችለው የሚለው አሁን ትልቅ ነገር ነው። የጉራጌ ዞን ባህል ቱሪዝም መምሪያ ኃላፊ ወይዘሮ መሰረታ መርጋ በበኩላቸው በዞኑ በርካታ የቱሪስት መዳረሻዎች መኖራቸው ገልጸው ከነዚህም ውስጥ ጀፎር አንዱ መሆኑና የጉራጌ አባቶች ራሳቸውን ፍልስፍና ተከትለው ጠብቀው እያቆዩት ነው። ጀፎሮ ላይ የብሄር የሃይማኖትና ጾታ እንዲሁም የኢኮኖሚ ደረጃ ልዩነት ሳይኖር ሁሉም የቀየው ሰው እኩል የሚጠቀምበት እንዲሁም እድሜ ጠገብ የሆኑ ዛፎች መገኛም ጭምር መሆኑን አብራርተውን እዚህ አውድ ላይ የብሄር ልዩነት የለም የሃይማኖት ልዩነት የለም። የፆታ ልዩነት የለም። የትኛውን ግለሰብ ከብት እዚህ አካባቢ ሊወርቅ ይችላል። የትኛውን ሰው ሐዘን ቢገጥመው እንግዲህ እንዳታውቃላችሁ ከተማ ላይ ድንኳን ተደኩኖ መንገድ ተዘግቶ ነው። ግን በጉራጌ ጀፎረ ላይ እንደምታዩት ድንኳን ሁላ ላይ ያስፈልግ ይችላል። እንደዚህ አይነት ትልልቅ ሀገር በቀል እድሜ ጠገብ የሆኑ ዋንዛ፣ ዋርካ፣ ጽድ ለብዙ ዘመናት የቆዩ ዛፎችም ጭምር የሚገኙበት ነው። ና የቻ ወረዳ ዋና የመንግስት ተጠሪ አቶ አንድ አምላክ ይብጌታ እንኳን ደህና መጣችሁ መልእክት ባስተላለፉበት ወቅት እንዳሉት በወረዳው እጅግ ጥንት ከሚባሉና ማህበረሰቡ ጠብቆ ካቆያቸው መሰቦች መካከል ጀፎረ ሲሆን፣ የሚዳኝበት ህግና መተዳደሪያ ደንብ አለው። የሚዳኝበት ህግ ስሙ ቅየ ይባላል ወይም ደግሞ ድንበር ብለን እንጠራዋለን። የትኛውም የጉራጌ ማህበረሰብ ድንበር ማንኛውም ሰው ሊነካው አልፎ ሊወጣ አይችልም። ወጣቶቹ በሰጡት አስተያየትም በክልሉ በተለያዩ አካባቢዎች ያሉ የቱሪስት መስህቦችን በመጎብኘት ላይ መሆናቸውና በክልሉ ያሉ የቱሪዝም ሀብቶችን ከመጎብኘት ባለፈ የእርስ በርስ ግንኙነታቸውን እንደሚያጠናክር ገልጿል። የጉራጌ አባቶች ምህንድስና ጥበብ የሆነውን ጆፎረ በመጎብኘታቸው መደሰታቸውን ገልጸው ማህበራዊ ሚዲያን ለበጎ ዓላማ በማዋል በክልሉ ያሉ የመስህብ ስፍራዎችና ሀብቶችን ለማስተዋወቅ እንደሚሰሩም ተናግሯል። ዛሬ እኔ የተረዳሁት የእኔ ሚና ምንድን ነው ለዚች አካባቢ ምንድን ነው መጻፍ ያለብኝ? ምንድን ነው መስጠት ያለብኝ? እኔ ምን አርጌ ነው መጀመሪያ አካባቢን አይቼ ከዛ በኋላ ነው አመራሩን በዚህ ፕሮጀክት ደግፈኝ ብለው እንደሚደግፈኝ በግልጽ አይቻለሁ። የማህበራዊ ሚዲያ በሰፊው ለበጎ አላማ ገዢ ትርክትን የምናሰርጽበት ኢትዮጵያ እና ማዕከላዊ ኢትዮጵያችን ክልል የሚገኙ ትሩፋቶችን አንድ ብለን ምናስወጣበት ና ነገር የምናይበት መንገድ ነው ማለት ነው። መንገድነትን ብቻ ሳይሆን ለሌላ አገልግሎትም ጭምር ሊሰጥ በሚችል መልኩ ሰፋ አድርገው መንገዶቻቸውን ያበጁበት መንገድ እጅጉን የሚደንቅና አሁን በዘመናዊም ትውልድ ይሄ ነገር መስፋት ያለበት ነገር እንደሆነ ተረድቻለሁ።